ዛሬ እየላቸው የመጣሁትኝ ይሄን እጅ ላይ የሚለበስ አሰራር ነው። በጣም ነው የምትወዱት። እናንተም ሰርታችሁ ልበሱ ማለት ነው። በጣም ቀላል ነው። ኦኬ፣ አሁን መጀመሪያ ጥለቱን እንደዚህ ቆርጫለሁ ማለት ነው። ከዛን እዚ ላይ ቋጥራለሁ እንደዚህ ተቋጠር ነው። በኋላ እዚ ላይ እንዳይንቀሳቀስ እንጨምራለን ረግን በኋላ መልኩ ሌላም ጥለ መጨመር ትችላላችሁ። እኔ ይሄን ብቻ ስለሆነ ስ እየፈለኩት እንዴ ከታች ሳብ እናረጋው። አሁን መልሰን ያኛውን ሁለተኛ ሳብ እናረጋው። ከዛ ይሄን ይሄ ይሄኛውን እናስቀምጣለን። አሁን በአረንጓዴው። እሺ፣ አሁን እናንተን ለማሳየት ያህል ነው። እኔችን የጀመርኩት ማለት ነው። ዝጋ የሰራሁታለኝ እንደምታዩት በጣም ነው የሚያምረው። በቁልፍ ማረግ ትችላላችሁ። ዝጋ ቁልፍ ሰርታችሁ ከዛ እጃችሁ ላይ እንዲዛርጋችሁ መልበስ ማለት ነው። በጣም ነው የሚያምረው አይደለም? ያ ለዛሬ የላችሁ የመጣሁትን ይህን ይመስላል። ሰብስክራይብ፣ ሼር፣ ላይክ